ረሱሉላህ ማሻ አላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽውቃል የእስልምና ሃይማኖት የመጀመሪያው ትዕዛዛትና መሰረት ነው። ነቢያቶች ሁሉ የመጀመሪያው ትዕዛዝና መሰረት ይሆነው እርሱም አሽሀዱ አን ላኢላሃ ኢለላህ ማለት ነው። ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እዚህ በኋላ ሙስሊም ሆነሻል። አላህ ምስጋና አይገባም። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ዝግጁ የሆን ዘንድ። እዚያም ሁለተኛውን የእስልምና መሰረት የሆነውን ሶላት መስገድ ለአንድና ብቸኛ ለሆነው አምላክ ለዚህ ለመሹ ና ለመሰከርሽው ብቻ መስገድን ትጀምሪያለሽ ማለት ነው። ያስተጋገድ ስለውዷል አደራረግ አስተምርሽ ሙስሊም ትኖራለች። ጓደኛ አለች፣ ያው ጓደኛ ነው። ስለ ሶላት አሰጋገድ አስተምሪ ታስተምርሻለች። በጣም ቀላል ነው። በውስጥ ቁጥረሽላኬልን ግሩፕ የምትገቢበት እና ትምህርቶችን የምትማርበት መንገድ እናመቻችልሻለን፣ መሰችልሻለሽ እሺ። ማን ነበር መጀመሪያ? የመጀመሪያው ስም ደስ የሚል ሙስሊም ስም አለ። እናጣለሽ። እኛ አንቺ የምትፈልገው ስም አለ ባይቀየርም ችግር የለም ብርቱካን የሚለው ስምሽ። እሺ፣ ነገር ግን እንቀይረው ካልሽ አሲያ ቢሆን ደስ ይላል። አሲያ ወይንም ደግሞ ያስሜን፣ ያስሜን ይሆንልሽ። እሺ፣ ዛህራ ካለች አስገባትና ግሩፕ እንድታስገባት አድርጉ። ሰላም አለይኩም ወረህመቱላ። አንድ ጥያቄ ነበረኝ እና እንትን ጥያቄው ማለት ስለ ረመዳን የቆየ ነው። ረመዳኑ ለመግባት እድር ላያገኘ ነበረና እና በእንትን ነው በረመዳን ከርቀት የሆነ ቦታ መጥተው ሰዎች እንትን ማለት እዚህ አስራ አምስት ቀን ምናምን እየኖሩ እያለ ሙሳፊር ነን ምናምን በሚል እንዲ ማለት በምቾት ምናምን የሚኖር ሰው ዝም ብሎ ማፍጠር ይቻላል ወይስ የሙሳፊርስ መስፈርቱ የትኛው ነው ምንድን ነው? እሺ ሙሳፊር ሙሳፊር የሚባለው በሁለት መስፈርቶች ነው። አንደኛ ካለበት ሀገር እስከ ተጓዘበት ሀገር ድረስ ሰማንያ ኪሎ ሜትር እና ከዚያ በላይ ያለው ርቀት ቦታ ላይ ተጉዞ ከሆነ ነው። ከሰማንያ ኪሎ ሜትር በታች ላይ ከሆነ የተጓዘው ሙሳፊር ሕክም የለውም ሁለተኛ የሙሳፊርነት ህክም የሚሰጠው ለምን ያክል ጊዜ ነው ከተባለ በዕሎሞች መካከል ሁለት ሀሳብ አለ የመጀመሪያው ሀሳብ ምንድን ነው አንድ ሰው ከተጓዘበት ቦታ እመለሳለሁ የሚል አላማና እቅድ እስካለው ድረስ በዚያ በተጓዘበት ሀገር ላይ እስከሚመለስበት ጊዜ ድረስ ሙሳፊር ነው የሚል ውል ነው ንግግር ነው ሌላኛው ደግሞ ምንድን ነው አንድ ሰው ሙሳፊር ሊባል የሚችለው ከተጓዘበት ሀገር እስኪመለስ ድረስ ሳይሆን ለሶስት ቀን እና ለሶስት ሌሊት ያክል ድረስ ነው። ከዚያ በኋላ እንደ ሙቂም ነው የሚታየው፣ እንደ ነዋሪ እንጂ እንደ ሙሳፊር አይታይም የሚል ንግግር ነው። ትክክለኛ የትኛው ነው ከተባለ፣ ሁለተኛው ነው። እሱ ነው። እሺ ስልህ ማለት በቃ እንደዚህ ለፈለገ አኗኗሩ ምናምን ምንም እንትን አይመጣም ማለት ነው። በምቾት ብኖርህ በእንትን ብኖርህ በቃ ያው ነው

እንዲአንድ ጥያቄ ልጠይቅ ነው። እኔ እሷ ነው ብዙ አማንኛ አይችልም። አንደገና ነገርዬ ነቢ መሐመድ መተት ማለት መተት የሚባሉት ታውቃለህ መሰለኝ። መተት ምንድን ነው መተት?

ነው ፎሲ መሐመድ መተት መተት መተት ፎቶ ነው። ፎሲ ምን እያልክ ነው? ልጅ ፎሲ እኛ ትግርኛ አንችልም።

እሳቸው ከመምጣታቸው በፊት እስልምናን እንደ እስልምና የሚከተሉ አላህን ደግሞ አምላካችን የሚሄዱ ኮሚኒቲዎች ነበሩ። በአንደኛው፣ በሁለተኛው፣ በሶስተኛው ክፍለ ዘመን አካባቢ ማለት ነው። አላህን እንደ አምላክ የሚከተሉ እስልምናን ደግሞ እምነቴ ብሎ የያዙ ኮሚኒቲዎች ነበሩ። በስድስተኛ ክፍለ ዘመን ከዚያ በፊት የሰው ልጅ ገና ከመፈጠሩ ከአዳም ጀምሮ ሙስሊሞች ነበሩ። እስከ ዓለም ፍጻሜ ድረስ ሙስሊሞች ይኖራሉ። ይች አለም ሙስሊም ከሌለ ትጠፋለች። ነቢይ ሙሐመድ ስለ ላ ለ ሰለም ሲናገሩ ምናሉ አሉ ላ ተቁሙ ሰዓቱ ሓታ ላ ዩቃለ ፊ ልአርድ አላህ ላ በምድር ላይ አላህን የሚገዛ ሙስሊም እስካለ ድረስ እቺ አለም አትፈጸሙም። አላህን የሚጠራና አላህን የሚያመልክ ሰው በጠፋ ጊዜ አለምም ትፈጸማለች አሉ። ይቺ አለም ከተሰራችበት ጊዜ ጀምሮ የሰው ልጅ ማን ነው? ሙስሊሞች አሉ። ከአዳም ጀምሮ ማለት ነው። ከአዳም ጀምሮ እስከ አለም ፍፃሜ ድረስ ሙስሊም አይጠፋም በምድር ላይ ነገር በየ በሆነ ጊዜ ላይ ሊቀንሱ ይችላሉ፣ የሆነ ጊዜ ላይ ሊጨምሩ ይችላሉ። እንዳጠቃላይ ይቺ አለም ያለችው ዋስትናዋ ሙስሊም እስካለ ድረስ ነው። ሙስሊም በዚች አለም ላይ በሚጠፋ ጊዜ የዛኔ ይቺ አለም ትፈጸማለች። ይሄ ነው እንዳጠቃላይ። ከአዳም ጀምሮ ሙስሊሞች ናቸው እንዳለ፣ ነብያትም ጭምር ሁላቸው። እሺ እና ማለቴ በአንደኛው ማለት ከአለም ጅማሬ እስከ ፍጻሜው ድረስ አሉ ምናምን ብለኛል። እንዳልከው ግን ኮሚኒቲዎች ማለት አሁን ለምሳሌ በክርስትና ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ነበሩ እና የእነሱ ደግሞ በእያንዳንዱ ክፍለ ዘመን ላይ ብዙ አባቶች አሉ። በክርስትናም ደግሞ እግዚአብሔርን እንደ አምላክ የሚያዩ እና ክርስትናን ደግሞ እንደ ሃይማኖት ተቀብለው የሚኖሩ ኮሚኒቲዎች ከአንደኛው ክፍለ ዘመን ጀምሮ ነበሩ። ነገር ግን እስልምናን በአንደኛው፣ በሁለተኛው፣ በሶስተኛው ክፍለ ዘመን ባለው ውስጥ እስቲ ካለ በማስረጃ ብታሳየኝ ማለት ነው ክርስቲያኖች ለመኖራቸው አሁን ማለት የክርስትናው ላይ ሀሳቡን ለመናገር ሳይሆን ሀሳቢ የአንተ የእስልምናውን እንድትነግረኝ ነው። በአንደኛ ሁለተኛ ሶስተኛ አነጻጽራ ከተናገርክ የዛኔ ልናገር ግድለኛል። ገብተላ? አሁን ለምሳሌ ክርስቲያኖች ነበሩ እግዚአብሔርን የሚያመልኩ ክርስቲያን ብለ ተናገርካ፣ ስለዚህ እሱን ትጠይቃለህ ሲጀምር። በመጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብለ ያዘዘው የቱ ጋር ክርስትና የሚባለ እምነት አይታወቅም፣ አይደለም ሳኝ ከተረዳ የለም። እምነቱ መጽሐፉ ላይ የለም። ሲጀመር እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። አንድም ነቢይ መጽሐፍ ቅዱስ ላይ ትውልዶችን ክርስቲያን ሆኖ ብሎ ያዘዘ የለም። አንድም የመጽሐፍ ቅዱስ ፀሐፊ አንድ ነብይ ጠቅሶ አል ነብይ ክርስቲያን ነበር ብሎ የተናገረ የለም። ክርስትና እምነት መጽሐፍ ቅዱስ ላይ አት ሆነ በነቢያት በፍጹም አልተሰበከም። እንደ እኛ ይሄ ነው። ወደ እስልምና ስድብ ግን አምላክ ራሱ የደነገገው ሃይማኖት እንደሆነ ይነግረናል። ቃል በቃል እኔ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን መሲሆን አዝዥበት የነበረውን ሃይማኖት ይላል። ነብያቶችም ሙስሊሞች ነን ሲሉ እናያለን። ልክ እንዲሁ ሙስሊሞች እንደሆኑ የነብያት ተከታዮችም ተቀምጧል። ለምሳሌ አብርሃም እንውሰድ ማከነ ኢብራሂሙ ወላ የሁድየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር የሚል ቃል በቃል እናገኛለን። መጽሐፍ ቅዱስ ላይ ስንሄድ ግን አብርሃም ክርስቲያን ነበር የሚል አንድ ቦታ ላይ የለም። ታቸዋል ያዕቆብ እራሱ ልጆቹን አደራ ልጆቼ የሙስሊሞች ሆናቸውን እንጂ እንዳትሞቱ ይላቸዋል። በቁርአን ላይ አንድ የትም ቦታ ላይ ግን አንድም ነቢይ ተነስቶ ትውልዶችን ሆነ ልጆቹን አደራ ልጆቼ ክርስቲያን ሁኑ ወይም ትውልዶች የክርስቲያን ሁኑ በያዘዘ የለም። ይህ ይመስላል ኢትስ ኦኬ፣ እሱን ማለት ሳይሆን ውሱ ከተረዳኸኝ፣ ማለት አሁን ክርስትናው ላይ ካነሳኸው፣ አሁን መጽሐፍ ቅዱስ ላይ ለምሳሌ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያደርጓቸው ይላል። ከዛ በኋላ ሐዋርያት ሥራ ላይ ነው ሐዋርያቱ ራሱ ደቀ መዛሙርትም ከዚህ በኋላ በአንጾኪያ ቤተ ክርስቲያን ውስጥ ክርስቲያን ተብሎ ተጠሩ የሚለው ማለት ክርስቲያን የሚለው ክርስቶስን መከተል ከሚለው ጋር በተያያዘ ነው እና ሐዋርያት ናቸው። ከዛ በኋላ ደቀ መዛሙርትን በዛ ጊዜ ክርስቲያን ብሎ የጠሯቸው። ነገር ግን አሁን ይድሱቅ እሱ ላይ ሳይሆን ሀሳቤ ያንተን የእስላሙን ራሱ የእስላሞችን እምነት ራሱ በአንደኛው፣ በሁለተኛው በሶስተኛው ክፍለ ዘመን ላይ አሁን ከቁርአን ልጠቅስልኝ አችልም ምክንያቱም ቁርአን በስድስተኛው ክፍለ ዘመን የመጣ ነው። የወረደ ነው ነገር ግን በአንድ ቀን በሁለት የሚሆኑ በሶስተኛ ክፍለ ዘመን ከማን ዘንድ ነው የመጣው ቁርአን በእናንድ አስተምሮ ከአላህ በነቢዩ መልአኩ በጅብሪል ስለዚህ አምላክ ስላለፈ ትውልድ ሁሉ ያውቃል አይደለም አምላክ ያውቃል ሁሉን ያውቃል ጥሩ ፣ ስለዚህ አምላክ ነው የነገረን። ነቢዩ ሙሐመድ ቢሆኑ ሰለላሁ ዓለይሂ ወሰለም፣ አዎ ከመሲሁ በኋላ ከስድስት መቶ ዓመት በኋላ ስለሆነ የመጣው ስላለፈው መናገር አይችሉም። ትክክል እንቀበላለን። ነገር ግን የእርሳቸው ቃል አይደለም። እርሳቸው ተቀብሎ የማድረስ ስራ ብቻ ነው። ስለዚህ አምላክ ለምሳሌ ለአንተ ለሙሴ ባወረደለት መጽሐፍ ወይም በነገረው መጽሐፍ ላይ ስለነ አብርሃም ስለነ ኖህ ነግሮታል፣ አይደለም እንዴት ስለነ ኖህ ይነግረኛል ሙሴ እሱ እኮ ከነሎ በኋላ የመጣ ሰው ነው፣ አልቀበለውም። ወደዘ ፍጥረት ለማ በፍጹም አልሰማሁም መሰለኝ አላልክ። አቤል ነው ብለህ ተቀብለሃል። ምክንያቱም አምላክ የገለጠለትም ነው። በዚያው ሂሳብ አሁንም ለመጨረሻው ዘመን ለነብዩ ሰለላሁ ዐለይሂ ወሰለም ስላለፉት ነቢያት ትውልድ ስና ስለ ትውልዶቻቸው እምነት ነገራቸው ብላቸው ብሎ ማለት ነው። ከራሳቸው ቢናገሩ አንቀበላቸውም ነበር። ትክክል። ነገር ግን የእርሳቸው ቃል ስለዛ ስለዛ ማለት በማስረጃ ደረጃ እንደዚሁ በግልጥ የሚታይ ከቁርአን ውጭ ሆኖ በአንደኛው፣ በሁለተኛው፣ በሦስተኛው ክፍለ ዘመን ላይ ኮሚኒቲዎች በግልጥ የተቀመጡ እንደዚህ ብሎ ማስረጃ ሊቀርብላቸው የሚችሉ የእስልምና የሚከተሉ አልነበሩም ማለት ነው። ያ መስፈርት ነው ብለህ ካመንክ መጽሐፍ ቅዱስም ስህተት እንደሆነ እያመንክ ነው ማለት ነው። ምክንያቱም ከሙሴ በፊት የነበረ አንድ መጽሐፍ የለህም ስለ ነው የሚናገር አለህ ወይንስ የለህ? ማለት አሁን እኮ በንጽጽር መልኩ ላስቀምጥ እኮ አይደለም ሙሲ በንጽጽር ለነጻጽር ክልል እ ክርስትና ለምሳሌ እንደዚህ እያርከስከል እያነሳ ነው። ስለዚህ አሁን እሺ፣ እዚ ቆይ፣ ከብሉይ ኪዳን በፊት የነበረ አንድ መጽሐፍ አለ። አብርሃምን ተወይ፣ እንደታወቀው ብለ፣ በአብርሃም ጊዜ የነበረ አንድ ማስረጃ የለ? አለ? አለ? የለ? አሁን ማለት መጽሐፍ መጽሐፉ ራሱ ኦሪት ዘፍጥረት መጽሐፉ ራሱ ማስረጃ ነው ማለት ነው። ገብቷል። አሁን መጽሐፍ ከተውራት መጽሐፍቶቹ አንድ አይደሉም። ማን ያንን ማ በአይሁዳውያን ዘንድ በኮሚኒቲው ዘንድ የተያያዘ ነበረ ሰባው ሊቃናት ወደ ወደ ግሪክ በአብርሃም ጊዜ ሳይሆን ከአብርሃም በኋላ ሙሴ ተነስቶ ነው የጻፈው። አብርሃም የመናገር ሞራሮ የለውም ማለት ነው። በምን ታዲያ ስበመጣ ጊዜ ነው። እኔ አሁን ያንን እኳ አደለም። እኔ አሁን ሀሳቤን ከተረዳኸኝ በኮሚኒቲ ደረጃ አሁን አይሁዳውያን አሉ። ለምሳሌ እሺ፣ ክርስትና ልትሆኑ እና ለምሳሌ አይሁዳውያን አሉ። አይሁዳውያን ለምሳሌ እግዚአብሔርን አምላክ ብሎ የሚከተሉ ፈጣሪ ያለን ብሎ የሚከተሉ ህዝቦች ናቸው አይሁዳውያን በብሉይ ኪዳን የነበሩት ማለት ነው። የማን ተከታይ ናቸው? እሺ አምላክ አለን ብለው ይከተላሉ። እሺ ችግር የለውም። እግዚአብሔር የሚለውን ለአንተ ግን አሁን ሀሳቤን ልኩእያልኩኛለ አይሁዳውያን ለራሳቸው ማን ናቸው? እነሱ የማን ተከታይ ናቸው? አሁን በእምነት ደረጃ እኮ እያስቀመጥኩልህ አይደለም። አሁን ሀሳቤን አግኝታወቁ እንድታብራራልኝ ኮ ፍላጎት ይለዛ እናንተ ችግራችሁ ምንድነው? እኛ ጋር ትመጡና ስለ እምነት ትጠይቁና ከዚያ በኋላ ግን መልስ ከቁርአን አንፈልግም ትላላችሁ። ጥሩ፣ በዚያው መሰረት አሁንም ስለ ክርስትና የሆነ ነገር አንስተህ በዚያ አንተ ባነሳው መሰረት ሌላ ላደ ከመጽሐፍ ቅዱስ ውጭ አምጣ ብትባል የትም አትሄድም። ለእናንተ የማይሰራን የሆነን ሚዛን በሌሎች ላይ ሚዛን አድርጋችሁ ጥያቄ ትጠይቃላችሁ። እንደ ትልቅ ሰው ሆኖ እንጂ አሁን አንተ ልክ እንደ እምነት አልባ እንደሆነ ሰው ነው። የእምነት ባለቤቱ ነ እንዲህ አይነት ጥያቄ መጠይቅ በጣም ያሳፍራል። ስለ አብርሃም እጠይቅህና እስኪ ከሙሴ በፊት ከነበረ አንድ መጽሐፍ ስጠኝ ብለህ የትም አትሄድም፣ አታገኝም። ስለዚህ አብርሃም የሚባለው መጽሐፍ ላይ ያለውን ልትቀበል አይገባም ማለት ነው። አንተ ባመጣ ሰው እንደዚያ ያስኬድም። ይልቁንስ ምንድን ነው አምላክ ስላለፈውም ስለሚበጣውም ሁሉ የሚያውቅ ነው። ግብፅ ላይ አይደለ የዛኔ ለሙሴ በኦሪት ዘፍጥረት ላይ ለምሳሌ ስለ አብርሃም ገልጾለታል። አምላክ ከሆነ የገለጠው የዛኔ ትቀበለዋለህ ታላልና፣ ሙሴ በራሱ ሊናገር ግን አልቀበለው በአብርሃም ጊዜ አልነበረ ሰው እንዴት ከዚያ በኋላ መጥቶ ይነግረኛል የሚለው ማለት ነው።

ያ በዚህ ቃሉ ላይ ይህ ስለ ቀዳሚ ስለሚያነት ይነግራቸዋል፣ ሙስሊሞች እንደነበሩ። በጣም የሚያሳዝነው ግን መጽሐፍ የትኛውን ቦታ ላይ ክርስቲያን ነበሩ ተብሎ ነብያቶች አንዲትም ቦታ አልተገለጸም። ይህ ነው። እሺ ለምሳሌ አሁን እሺ አሁን የብሉይ ኪዳን ሰዎችን